ሰላም ለእናንተ ይሁን። እግዚአብሔር የተባረከ ይሁን። የአርባ ቀን የጾምና የጸሎት ጉዞ ለመብራራት ያህል በሁለተኛ ቀን መጠቻለሁ። የጾም ትንሽ ሀሳብ ይዤ አንበዋለሁ። ሉቃስ 2፥37 ዕድሜዋ 584 ዓመት እስኪሆን ድረስ ቀንና ሌሊት ከቤተ መቅደስ ሳትለይ በጾምና በጸሎት የምታገለግል መበለት ሃና ሆና ቆየች። አያችሁ፣ እዚህ ቃሉ ስለ ሃና ነው የሚናገረውና ምን ላል በጾምና በጸሎት ወይም ደግሞ በጸሎትና በጾም መጽሐፍ ቅዱስ ሲነግረን ጾምና ጸሎት ለያይቶ አያዩ። ይሄ ማለት እየጾሙና እየጸለዩ ወይም እየጸለዩና እየጾሙ ይለናል። በዚህ ደግሞ በጸሎትና በጾም ወይ በጾምና በጸሎት የሚል ሐሳብ ያቀርቧል። ይህ ማለት መንፈሳዊ ከሆነ ጾሙ መንፈሳዊ ከሆነ ጾሙ የግድ ከጸሎት ጋር መሆን አለበት፣ ለግድ እግዚአብሔር ፊት ከመፈለግ ጋር መሆን አለበት። መንፈሳዊ ነውና በጸሎት ማድረግ ያለብን አምስት ነገሮች የግድ ሁላቸውም በአንድ ልናደርገው እንችላል። አንድ ሁለት ከመካከላቸው ማድረግ እንችላለን፣ ወይም አንድ ብቻ ማድረግ እንችላለን ከጾም ጋር ወይም የእግዚአብሔር ቃል ማንበብ አለብን፣ ወይም መንፈሳዊ መጽሐፍቶች ማንበብ አለብን፣ ወይም መንፈሳዊ ክሊፖች ማየት አለብን፣ ወይም ደሞ መንፈሳዊ ድርጊቶች ማድረግ አለብን፣ ወይም ደሞ ከጸሎት ጋር ዋናው የእግዚአብሔር ቃል ማንበብ አለብን። ከዚህ ውጭ ግን ጾም ብቻው ወይም ደሞ ያለመብላት ብቻ ትርጉም አይኖረው። ምክንያቱም ጾም እንደዚህ ከሆነ መንፈሳዊ ሊሆን አይችልም። ምክንያቱም ራሱ ሕክምና ዓለምም ጾም የሚያውጅበት ጊዜ አለ ወይ አትብላ የሚልበት ጊዜ አለ የለተለየ ከይዝ በስፖርት ዓለም ከመጣችም ከተለያዩ ወደ ተለያየ ነገር ለመቀነስ ጾም ይላቸዋል፣ አትብላ ይላቸዋል። ዳይት ለማድረግ ራሱ ሰዎች ማይጾምበት ጊዜ አለ ወይም አንዳንድ በተለያየ ሰላማዊ ሰልፍ ያደርጉ ደግሞ ምን ያደርጋሉ? ዛሬ አንበላም ብለው ይፈክሩበት ጊዜ አለ። ይሄ ማለት የረሃብ አድማ ያደርጋሉ ማለት ነው። ጾም ያለ ጸሎት፣ ያለ መንፈሳዊ እንቅስቃሴ የረሃብ አድማ ብቻ ነው የሚሆነው። ጾምና ጸሎት ወይ ጸሎትና ጾም ነው የሚለው እንጂ ጾምና ዝሮት አይልም። ስለዚህ አንድ ትዝ ይለኛል። እኛ በፊት በፊት የኢየሱስ ክርስቶስ ስቅለትን በዓል ለማክበር ገና ህፃን እያለው በጣም ረጅም ስለሆነ የምሽቱ 12 ሰዓት ስለሚጨርስ የጾሙ ስነ ሙሉ ቀን ኳስ ስንጫወት የተለያዩ ፊልም ቤት ስንሄድ ስንዘር እንውልና ሰዓት ያየን ማለት ነው። በሰዓቱ የሆነ ጀብድ እንደፈጸምን ሆኖ ይሰማን ነበር። ይህ የረሃብ አድማ ነው የሚባለው። ጾም ዋናው ፐርፖዙ የእግዚአብሔር ፊት መፈለግ ስለሆነ በዚህ አጋጣሚ ልነግራችሁ እየጾማችሁ ያሉ ወገኖች አብራችሁ ከኛ ጋር በጾም ያላችሁ ሰዎች ከጾም ጋር ወይም የእግዚአብሔር ቃል ወይም የመንፈሳዊ መጽሐፍት ወይም መንፈሳዊ መጽሐፍ ወይም መንፈሳዊ ክሊፖች ወይም መንፈሳዊ ነገሮች ማድረግ ይገባናል ከዚህ ውጭ ግን ረሃብ ጾም ብቻ ወይም ደግሞ ከምግብ መከልከል ብቻ ትርጉም አይኖረውም። ታዲያ እኔ ስራ ነው የምውለው እንዴት ነው የምጸልየው፣ እንዴት ነው የምጸለየው ካልከኝ፣ ግኝ ያ የምግብ ሰዓት ይሰጣል እና የምግብ ሰዓት ለማትበላ አብረህ መጸለይ ትችላለህ ማለት ነው። እግዚአብሔር የተባረከ ወይ፣ በመንገድ እያለህ ወይ በስራ እያለህ በልሳ መጸለይም ትችላለህ። ስለዚህ አብራችሁ ከኛ በጾምና በጸሎት ወይ በጸሎትና በጾም ጊዜያችን እናሳልፈው። እግዚአብሔር